ጌቱ ተክለ ዮሐንስ ነው የሚባለው። ማዕረጌ ምክትል ኮሚሽነር ነው። ኃላፊነቴ በኢትዮጵያ ፖሊስ ዩኒቨርሲቲ ምክትል ፕሬዚዳንት ነኝ። ከዛ በተጨማሪ ደግሞ የ116ኛው በዓል አከባበር የአቢ ኮሚቴ ሰብሳቢ ነው። በለውጥ ዓመታት ውስጥ የተሰሩት ስራዎች ናቸው ፌዴራል ፖሊስን ፌዴራል ፖሊስ ያደረጉት። ሆነስትሊ ስፒኪንግ የኢትዮጵያ ፌዴራል ፖሊስ ባለፉት ሰባት ዓመታት፣ በተለይ በተለይ ሶስት አራት ዓመታት ውስጥ እጅግ በርካታ ስራዎች ተሰርቷል። ለምሳሌ የወንጀል መከላከል አቅም በጣም በጣም በጣም ጨምሯል፣ ሰፍቷል። በጥራትም በመዋቅርም በአደረጃጀትም በስራ ስምሪትም ማለት ነው። ሙሉ ሀገሪቷን የወንጀል መከላከል ተሰማርቷል። አዳዲስ ስምሪቶች አሉ። ለምሳሌ የዩኒቨርሲቲ ፖሊስ፣ የድንበር ፖሊስ፣ የኤርፖርት ፖሊስ የወደብ ፖሊስ ከህዳሴ ግድብ ጋር ተያይዞ እዛ ቦታ ላይ በጀልባ የሚንቀሳቀሱ እነዚህ ነዚህ ከለውጡ ወዲህ የተፈጠሩ ናቸው። በተጨባጭም እየሰሩ ናቸው ያሉት። ሁለተኛው ቴክኖሎጂ ቴክኖሎጂ ፌዴራል ፖሊስ ውስጥ አሁን የፖሊስ አፓል ከየትኛውም የአገሪቱ ክፍል ከየትኛውም ጫፍ ለፖሊስ መረጃ የምትሰጥበት በድምፅ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በምስል ሊሆን ይችላል፣ በቪዲዮም ሊሆን ይችላል። ይሄ የፖሊስ አፕ በአፍሪካ ብቸኛው ነው። አሁን አንዳንድ ሀገሮች እየጀመሩት ነው ያሉት፣ ገና እንትና ወደ ስራ አልገቡም፣ ግን አይዲያውን ወስደውታል። እኛ ጋር ግን እየተሰራበት ነው። ከቴክኖሎጂ ጋር ተያይዞ ኮማንድ ሴንተር አለ። ሲሲቲቪ፣ በሲሲቲቪ ድፍን ከተማዋን የሚቆጣጠር እሱ ብቻ አይደለም፣ ኩነቶች ባሉበት እስከ ቢሾፍቱ አዋሳ ድረስ የሚቆጣጠር ማለት። ሌላው ይሄንን ሊያሳልጥ የሚችል የድሮን ቴክኖሎጂ አለ። የድሮን ቴክኖሎጂ ከሲሲቲቪ ጋር ኮንፊገር ተደርጎ የሚሰራ አለ። የአድማ ብተናም ድሮኖች አሉ። ሌላው ከቴክኖሎጂ ጋር ተያይዞ በፖሊስ ታሪክ ውስጥ ፖሊስ ታጥቆት የሚያውቅ የኢትዮጵያ ፖሊስ ሮድ ብሎክ አለ። ሮድ ብሎክ ማለት ትልቅ ትራክ ነው፣ መንገድ የሚዘጋ ነው። ውስጡ መቆጣጠሪያ ያለው ስክሪን ያለው መቆጣጠሪያ ያለው ማዘዣ ያለው ነው። ከዛ በተጨማሪ ይሄ ሮድ ብሎክ በውሃ ልክ እንደ አድማ ብተና ውሃ ረጭተን እንደምታባረው በዛ መልኩ አድመኞችን ያለ ከፋ ጉዳት በውሃ ብቻ የምትበትንበት አይነት ቴክኖሎጂ ነው። ሌላው ለውጡ በጣም በጣም በጣም ከፍተኛ ደረጃ እንዲደርስ ካደረገበት ካደረገው ነገር አንዱ የሎጂስቲክ አቅም ነው ሎጂስቲክ አይታችኋል። የአፍሪካ ሕብረት ስብሰባ ላይ በአይነቱ ለየት ያለ የእጀባ ስታይሉ ለእጀባ የምንጠቀምባቸው ተሽከርካሪዎች ዘመናዊነትን ጨምሮ በጣም በርካታ ስራዎች በሎጂስቲክ በኩል እየተሰራ ነው ያለ የሎጂስቲክ ዋና መምሪያ አሁን የቴክስታይል ፋክተሪ እየሰራ ነው ያለ። ኦልሞስት ጀምሯል፣ ምርት ጀምሯል። ሲስተም ስታብሊሽ ተደርጓል። በአጠቃላይ የኢትዮጵያ ፌዴራል ፖሊስ ውስጥ ሲስተም ስታብሊሽ ተደርጓል። ማንም ወደኋላ የማይመልሰው ማለት ይሄ ሲስተም ወደፊት እያደገ ነው የሚሄደው። በዚህ ሲስተም ውስጥ የሚሄደው ሰው እኩል መሄድ ካልቻለ ራሱን በየጊዜው ሶፍትዌሩን አፕዴት ማድረግ ካልቻለ ተቆርጦ ይወጣል እንጂ ሲስተሙ ግን አይደናቀፍ። በዚህ ልክ ተገንብቷል።